እኔ በእውነት በዚህ ጉዳይ ላይ ብዙ አርያ የሚሆን የተለየ ፊሎዞፊ የለኝም፣ ግን አሁን አሁን የተረዳኋቸው አንዳንድ ነገሮችን ግን ዝም ብዬ ልንገርሽ። በተለይ ጽሑፍ ላይ ላሉ ሰዎች አንድ፣ ካልተሳሳትኩ ስሟን ጁሊያ ካሜሮን የምትባል ሴት ነች። ካሜሮን ነው መጨረሻው፣ ብቻ ጁሊያ ሊሆን ይችላል ላይሆን ይችላል። እና ዘ አርቲስትስ ወይ የሚል መጽሐፍ ጽፋለች እና እኔ ሳገኘው አስር ዓመቱን እያከበረ ነበር መጽሐፉ። እና ገርሞኝ በጣም ብዙ ጥሩ ጥሩ ነገሮች አግኝቼበታለሁ። እና እሱን ያስታወሰኝ ግን ምንድን ነው በተለይ ጽሑፍ ላይ ላሉ ሰዎች የተለየ ምንድን ነው ሙድ እንዲመጣላቸው ወይም የሆነ ነገር ኢንስፓየርድ ሲሆን የምጽፈው የሚለው ነገር በጣም ጊዜ እንደሚያጠፋ ነው አሁን አሁን ከብዙዎቹ እዚህ ላይ ካጠኑ ሰዎች እየተረዳን ያለ ነው። ስለዚህ ትልቁ ወሳኝ ስራ እንደምንም ብሎ ራስን ወስዶ ወንበርና ጠረጴዛ ማገናኘት ነው። ከዛ ለተወሰነ ጊዜ ትታገዋለሽ። ከዛ በኋላ ግን ፍሎ ማረጉ አይቀርም እና ይሄ ቀድሞ ቢገባኝ ጥሩ ነበር ብዬ አስባለሁ። ብዙ ነገር ለመስራት የሆነ ያህል ራስን ማስገደድ ያስፈልጋል። ይባላል እኮ በቴራፒም አንዳንዴ ድርጊቱ እንዲመራ የምናደርግበት ሁኔታ አለ። ቢሄቪየር አክቲቬሽን የሚባለው በተለይ አሁን ዲፕሬሽን በጣም ለሚያስቸግራቸው ልጆች በፊሊንጋቸው ሊመሩ አይችሉም፣ በአይምሯቸው ሊመሩ አይችሉም። አይምሯቸው የሚለው በጣም እንደደከመው ነው የሚያውቀው። ግዴታ እግራቸው ተነስቶ እንዲሄድ ቢሄቪየር ብቻ በግድ እግራቸውን ካልጋላ የማውረድ አይነት ድርጊቱ ስሜቱን ስሜቱን እና አይምሮ አልሰማ ካለ መስል ሺሰማ መስል እንደዚያ አሁን ኤግዛክትሊ እሱን ነው እና እንደ እሱ ነገር በጣም ጥሩ ነው። እኔ ከዚህ በፊት ካልተሰማኝ ለመጻፍ ብዬ አልጽፉ። አመት ላልጽፉ ይችላል ማለት ረስ አልጽፍ ጠፋሁ የሚል የመረሳት ፍርሃት ብዙም የለብኝም፣ እና የሆነ ለመጻፍ ብዬ አልጽፉ፣ ወይ የበፊቱ እየተነበበ ቢቀጥል ይሻል። ደግሞ በቃ ጻፍ ጻፍ ያለኝ ጊዜ ወይ ደግሞ የመጣልኝ ሰሞን ደግሞ ሀያ አራት ሰዓት አልበቃ ብሎኝ ሀገሩን ልበጠብ ትችላል እና የመጣ ሰሞን ማለት ነው። እንደ ጎርፍ ሆኖ ስለሚመጣ እዛ አለመጻፋት በቃ ያምሻል። ወሬ የምታወሩ በጣም ጭንቀት ነው። ይሄ ከምጥጋም የሚያገናኙት ሰዎች በጣም በጣም ዋይዝ የሆነ በጣም ትክክል ነው ዲፒክሽን እና ጽፎ እስከ መገላገል አንዳንዴ አንዳንድ ሀሳብ በቃ ጽፎ መገላገል የሚያሰኙ ጭንቀት የሚሆኑ ነገሮች አሉ። እሱ ስቴጅ ላይ ቢደረስ በጣም ጥሩ ግን ለፕሮዳክቲቪቲ አይመከርም። አሁን አሁን የገባኝ ነገር ተቀመጡ፣ መጀመሪያ በቃ የሆነ ዲሲፕሊን ውስጥ ራስን መክተት። ሰውነታችን ስነስርዓቱን ይዛል። እኛ ባንይዝ በቃ ይለምደዋል። በመስል ሜሞሪያችን መገዛት እንጀምራለን። እና አንዳንዴ የሆነ ጸሐፊ በጣም ሙዲ ሳይሆን የጻፈውን ጽሑፍ ብዙም ደስ አላለኝም ብሎ ጽፎት አስቀምጦት ሌላ ቀን ሲያነበው ይህን ጽሑፍ የጻፈው ኢንስፓየርድ ሆኖ ነው ወይስ አይደለም የሚለው ላይለዩሉ ይችላል። በጣም ጥሩ ነው ለካ የጻፈው ስሜቱ አልመሰለውም እንጂ ቆንጆ ጽሑፍ ነበር የተጻፈው እና ምክንያቱም ካለው ሜሞሪ ካለው ታለንት ምናምን ስለሚመጣ ማለት ነው። እና እያስደሰተን ባናደርገው ፍሬው ደስ ብሎ ያልሰራሽ ወጥ ሊጣፍጥ ግን ይችላል። ይላሉ እኮ እኮ ስጨነቅበት ነው የማይጣፍጥልኝ። ተርመስ ተርመስ የሆነ ዲስትራክት ተሆኑ በሌላ ጉዳይ ምናምን ሲሆን ነው። እና እኔ የሆነ ዲሲፕሊን ውስጥ መግባት በጣም ጥሩ። ሱባኤ ሰባት ቀን አስራ አራት ቀን ሀያ አንድ ቀንና ቤተክርስቲያናችን በደንብ ይሄ ስለገባት ነው። በነገራችን በመደጋገም የሚመጣ ዲሲፕሊን ስላለ ነው። ስለ ዲስፕሊን እጠይቃለሁ እያልኩኝ ነበረ እና በዛው ከመለስክልኝ። አለ እንደዚ አይነት ሩቲን ሰዎች ፎርሙሌት እንዲያደርጉ ምንም ጥርጥር የለውምንም ጥርጥር የለው። ማለት ለምሳሌ አብነት ትምህርት ቤት ባህል ውስጥ አንድ ተማሪ በፍጥነት ስለሄደ በፍጥነት ተምሮ ያወጣ ይመልሱታል። ለምሳሌ ዳዊት የሚደግም ከሆነ ጥሩ ደጋሚ ስለሆነ በቃ ይሄ በአንድ የችሎ ዳዊት ወጣ ያሹታል፣ ይመልሱታል። ምክንያቱም ሪዛልቱን ሳይሆን ፕሮሰሱን ነው እንዲያልፍበት የሚፈለገው በዛ መታሸት ውስጥ እየተሰራ ይመጣል እየተሰራ ይመጣል። የራሱ ሩጫ ይሮጣል። እኛ እንግዲህ ከቄስ ትምህርት ቤት እንኳን አብነት ትምህርት በቄስ ትምህርት ቤት ደረጃ እንኳን ሁሉም የየራሱ ሩጫ እንዲሮጥ የሚያደረቅ ቅርጽ ነው ያለ ነውእንጂ ውድድር ምናምን አንደኛ ሁለተኛ ወጣ የሚባል ቄስ ትምህርት ቤት የለወይ ምነሱን ለአለማዊ ትምህርታችን ብንቀው ቢሆን ሲችል አቡጊዳ ይዞራል። እሱ ሀሁ ላይ ነው፣ አንተ አቡጊዳ ላይ ነው። እሱ አንደኛ አንተ ሁለተኛ የሚባል ነገር የለም። እኔ ስችል ከስር ያለውን አስጠናለው ምናምን የራስ ሩጫ መሩጥ ማለት ነው። ይሄ ለፉክክሩም ለምኑም እንዲጠፋ ያደርጋል። በቃ ዋን ቱ ዋን የመማር ያህል ነው። የሚገርምሽ ከሚማረው በላይ የማይማረውን ሰምቶ ሄደ ሰብኮንሸስሊ። አሁን ለምሳሌ እኔ እዚህ ጋ አንድ ዜማ እየተማርኩ ነው። ይሄ ለምሳሌ እኔ ስማር ሌላ ነገር እኔ ያልደረስኩበት አድቫንስድ የሆነ ትምህርት እየተማረ ያለ ሌላ ሰው ሊኖር ይችላል። የራሴን እየተማርኩ የእሱን ሰብኮንሽስ ሊሰማዋል እና ፋሚሊያር ነው የኔ ማ እና በደንብ ገብቷቸዋል። ብቻ እኛ አሁን ችግሩ መሰለሽ ኃይሌ ገሪማ የሰጠው አንድ ቆንጆ ምሳሌ አለ ፊልሙ ላይ ያው የራሱ ሀሳብ ስለሆነ ነው። ምንድን ነው የሆነ ልጅ ህልም ያያል እና ህልም ላይ ቅድም ብዙ ቀልደናል ግን ህልሙ ምንድን ነው? ያው ከኤክስፒሪየንስ የመጣ ህልም ነው። ጤዛ ፊልም ላይ ነው እና የጤፍ እንትን ውስጥ ጎተራ ውስጥ ሆኖ ጤፉ እየፈሰሰ ነው፣ እየተቀደደ የሆነ እየተበሳ ከጆንያ ውስጥ ይፈሳል። ከዛ ልጁ ያንን ቀዳዳ ለመድፈን ወረቀት እያመጣ ይደፍንበታል ቀዳዳውን። ግን ጤፉ እየበዛ እየፈሰሰ እየፈሰሰ ይመጣ እና ምንድን ነው የነገር ብሎ ለአንድ ካህን ሄዶ ይነግራቸው ሲነግራቸው ወረቀቱ ትምህርትን የተማርከ የአውሮፓ ትምህርት ነው። ጤፍ ህዝብ ነው። መፍሰሱ ደም መፍሰሱ ህዝብ መጎዳቱ ማለቁ ነው። እየበጠስክ ያንን ወረቀት መክተትህ የአገሪቱን ችግር በእውቀት ለመፍታት እየሞከርክ ነው። እና ሳስበው፣ አሉ የተማርከውን ትምህርት ከአገሪቱ ችግር ጋር ስታስተያየው ምንም አልጠቅም የሚል መስሎ ሳትረበሻቅርም አሉት። በዚህ ተናዶ ጥሏቸው ሄደ። በጣም የሚገርም እና አንዳንዴ አልገጥም ይላል። ይሄንን ታሪክ ትዝ ያለኝ ምንድን ነው ለአውሮፓ ትምህርት ወይም ደግሞ ለምዕራባዊው ትምህርት በጣም ከመስገዳችን የተነሳ አንዳንድ የኛን ችግሮች አልፈት አይለም። የተማርነው ትምህርት አዎ እና በእኛ በእኛ ማይንድ ሴት በእኛ ካልቸር እኛን ኮንሲደር አድርጎ የተሰራ ስላልሆነ ነው መድኃኒቱ በጣም ፕሮፌሰር መስፍን የሚሉት ነገር አለ እኛና ፈረንጆች እኛና ፈረንጆች ያለን ግንኙነት የእንስሳት ሐኪምና እንስሳው ማለት በሬውና የቨተርነሪ ዶክተሩ አላት። አራጁ ይሁን ዶክተር ይሁን ይለያል፣ በሬው አይለይም ይላል። እና የትኛው የሚጠቅመን የትኛው የሚጎዳ መሆኑን ማናቅም የራሳችንን ዊዝደም በጣም ንቀናልና፣ ወደ እንትኑ ስመጣልሽ የእኛ ቤተክርስቲያን የትምህርት የአገሪቱ ሎካል ትምህርት ትራዲሽናል ምናምን እያለ የምንመጽሐን ያደቅበት ማለት ነው። እነዚህ መንገዶች እንደውም የተሻሉ ናቸው፣ እና ፕራክቲስ ምን እንደሚያመጣ ገብቷቸዋል። አባቶቻችን ስለ ድገመው በለው ችየዋለው እኮ አይ ድገመው ችየዋለው ድገመው እየሰሩ ያሉት ይህን የምችለውን ነገር እንድችለው ሳይሆን የኔን የመማር እስኪል ነው ትዕግስት ነው ለማስተማር እየሞከሩ ያሉት እንቁላልን በጣም አሁንኛ በአንዴ ማደግ ነው የምንፈልገው። በአንድ ቀን አንድ ቀን ሰክሰስ ምናምን። ለምንድነው ዓለም ላይ ሎተሪ የወጣላቸው ሰዎች ሀብታም የማይሆኑት? ለምንድነው ግን ድሃ ሊሆን ይችላል። ብዙ ጊዜ በሎተሪ ሀብታም የሚሆነ ሰው የለ። ለምን? አርን ያልተደረገ ገንዘብ ነው አድርገው ያጠፉታል። በዛ ደረጃ ገንዘብ የሚያስገኝ የስራ ባህል እንደውም ምን ይባላል። ዓለም ላይ ያሉ ባለ ሀብቶች በሙሉ አሁን ዓለም ላይ ያሉት ጥቂት ናቸው አይደል? ዓለምን ህዝብ ሀብት የያዙት ይበተንና ፌር በሆነ መንገድ ለዓለም ህዝብ ይከፋፈል ቢባል በጥቂት ዓመታት ውስጥ ተመልሶ እነዛ ሰዎች እጅ ይገባል። ይባል ለምን? የቀረው የዓለም ህዝብ በዛ ደረጃ ዊዝደም የለውም። ገንዘብ ማ ለማድረግ እና ያልተደረገ ሀብት ሲሆን ነው፣ በአንድ ጊዜ የተገኘ ገንዘብ፣ በችኮላ የተገኘ ሀብት የሚጠፋው ማለት ነው። ስለዚህ ፕሮሰሱ በጣም ይሰራናል። የሆነ መጨረሻውን አይደለም እና እንቁላልን ውስጥ ያለ ጫጩት እራሱን መውጣት አይኔ ላውጣው ተባበረው ብዬ ማንኪያም ጥቼ ብመታው፣ እንቁላል ጠብሼ ልበላ እችላለሁ፤ ጫጩት ግን ሊወጣ አይችልም። ስለዚህ አንዳንዱ ስራ ፕሮሰስ ነው። እኔን እየሰራኝ መምጣት አለበት እና ፕራክቲስ በጣም በጣም ወሳኝ ነገር። ፕሮሰሱን ግን መጥራት የለብኝም። ወዳጅሽ ነው እያልከኝ ያለው እየሰራኝ ነው ያለው ታፍኗል እንግዲህ። እኔ ውስጥ ጫጩት ምን እንደሚሰማው አናውቅም፣ ግን እዛ ሼድ ውስጥ ሆኖ ተጨንቆ ምናምን ነው። ግን ሲወጣ ክንፍ ይዞ ነው መጨነቁ አይደለም፣ እንዲወጣ የሚያረጋው ክንፍ ሰብሮ ነው የሚወጣው ማለት ነው። እና እኛ በቃ እንቁላል በሆንን በእለ ዕለት ሁሉ ምንድን ነው የስንዝሮ ታሪክ፣ ሰኞ ተወለድን ማክሰኞ ክርስትና ተርሰው ምን ማለት የሚል አንድ ቀልድ ነው፣ እንትን ተረት ነበር። ልክ እንደዛ ወዲያው መውጣት ነው የምንፈልገው ፕሮሰሱ ምን ያህል እንደሚጠቅመን አናቅምና ፕራክቲስ ዲሲፕሊን የሚባሉት ነገሮች እንደዚህ ናቸው። ፒተርሰንም እኮ እንደሱ ይላል አይደል? ፒተርሰን አንተ ነባይዘ ወይ አስተዋወቀ ጆርዳን ፒተርሰን አታየው ያልከውን መቼ ማረጻል እንኳን አወኩት። በጣም ብዙ አሁን ደግሞ መንፈሳዊ ሰው የሆነ ነው የሆነ ነው ስር ኦርቶዶክስ፣ በጣም እኮ ጽሑፎቹ ላይ በጣም ይንጸባረቃሉ አደለም? ቀስ በቀስ ቀስ ብዬ የሚሆን የምመጣው ወደ አንተ ነው ይላል። ቅዱስ ፍሬ እና ደግሞ ቀድሞ የተገኘ ሰክሰስ ታይሙን ያልጠበቀ ሰክሰስ ለምንድን ነው? ቻይልድሁድ ሰለብሪቲ አሁን አብዛኞቹ ድሮ የምናውቃቸው ሆም አሎን ምናምን አሁን ብታያቸው ሌላ ሰዎች ናቸው። ቀታቱ በታቱ ሆነው ምናምን ተበሳስተው ምናምን እነሱ ሁሉ አይመስሉም። ለምን? በፕሮሰስ አይደለም። አርንያር ከመጨረሻው ጀመሩት። ስለዚህ ወደ መጀመሪያው መምጣት ለነሱ ሞት ይሆናል። ዲፕሬሽን ውስጥ ይገባሉ። በዛ ትን ደግሞ መቀጠል በጣም ከባድ በጣም ከባድ ነው። ስለዚህ ሩቲንን ፎርም ለማድረግ ሱባኤ እያዛን ያልከኝ የሰባት ቀን ቀን ቤተክርስቲያናችን በሱባኤውን ብቻ ላይ ይችላል። ነሰሰር የሆነ ነገር አድርጌ ጨረስኩ ስትባይ ደገሚው መባል በጣም የተለመደ ነው። ያ ሬፕቲሽን ሩቲን ፎርም ያደርጋል፣ ፐርፌክሽን ያመጣል። በጣም ጥሩ ሪዛልት አችብ እንዲያደረግ ያግዘዋል ማለት ነው። ምናልባት አንድ ዜማ የሚማር ልጅ አንድ ቀን ሙሉ የሆነች ነገር ሲል ይውላል ችሎታ አለኩ በለው ድገመው እየተባለ እኔ ግን ጠባዩንም በጣም የሚገራው ይመስለኛል ይሄ ነገር ምንም ጥርጥር የለው ሰው ኢጎይስቲክ መሆን ይችላል ታዲያ እንደዚህ ሲደጋግም ውሎ እኔ ከአንተ የተሻለ አቃለው ማለት በጣም ሂዩሚሊቲ አለ የሚያስተምሩ ሽን ሰዎች የምታከብሪበት ልክ አለ ማለት እኛ እንግዲህ በዘመናዊ ትምህርት ቤት ነው ያደግ ነው ግን ለአስተማሪዎቻችን ያለንን ፊልም እናውቀዋለን በስምም አናስተውሳቸው ሊኖሩ ይችላሉ ምናምን የአብነት ትምህርት ቤት ባህል ግን መምህራኖቻቸውን ሲያስታውሱ የሚያለቅሱ ሰዎች ይፈጥሯል ከዲሲፕሊንም አልፎ ማለት ነው እ በርስ በርስ ያለው ኮኔክሽን በጣም ጠንካራ ነው በጣም ታዛዥነትን ፕሮሰሱ ዞረው ለምነው በንተስማ ለማርያም ይ ሰውየው ነው እ ኢንዱራንስ እ እየሰጠ ያለው በዛ ሂደት ውስጥ ተምሮ ሻበልቶት ናምን ያናት ብሎ እሱ ሲማር ቀጥሎ የሚያስተምረው ከሱ ትንሻል ያለውን ሰው አገልግሎ ረድቶ ተላልኮ ምናምን ሰው ነው እየሰራቸ፣ ሬዚለንት የሆነ ሰው ነው የሚወጣው። እኔ ትዚኛ ካምፓስ ስንማር በጣም ሰቃዮቻችን የነበሩት ልጆች የባብነት ትምህርት ቤት ያለፉ ናቸው። እና እኛ ስንልፈሰፈስ ምናምን ወይ እኔ ይሄን ሁላ ሃንድ አውት ምናምን ሲሉ የምናወራው አይገባቸውም ነበረ። የምራችሁ ነው እየቀለዳችሁ ነው ይሉናል። አምስት መቶ ስድስት መቶ ፔጅ ሀንዳውት ሲሰጥ እኛ እናጠቅሳለን፣ እነሱ ምንም አይመስላቸውም። እና እነሱ ናቸው ፎር ፎር ሲዘጉም የነበሩት ፎርዛት ማተር እና ያ መሰራት አለማዊ ትምህርት ላይ በጣም ቅቡል እንዲሆኑ የሚያግዛቸው ይመስለኛል። በጣም ዲሲፕሊንድ መሆን ትሁት መሆን ጀማሪ ተማሪ ነው ትዕቢተኛ የሚሆነው። በነገራችን ላይ ማለት ትንሽ አንድ ያላት እንቅልፍ የላት ይባላል። እና ገና አንድ ያላት እንቅልፍ የላት ይባላል አንድ ነገር ስላላት እንቅልፍ ታጣለች ማለት ነውእና ትንሽ እውቀት ያለው ሰው በጣም ይወጣጠራል ምናምን ይጀምራሉ። ግን እየጠለቁ ሲመጡ ወደ መጨረሻው የመጽሐፍት መምህራን ሲሆኑ የሚያስደነግጥ ትናን ያላቸው አንተ ያልከውን ነገር ትዝ ይላል። አንድ ሰው ካነበበ አንድ መጽሐፍ ካነበበ እና ትንንሽ ትንንሽ እውቀቶች በጣም አደገኞች ናቸው። በጣም አደገኞች ናቸው። እና እኛ ኢጓችን የሚጨምረው እውቀታችን ስላነሰ ነው። እውቀት ሲጨምር ኢጎ ሊጠፋ ይችላል። ለምን እውቀት አንዱ የሚሰጥሽ በጎ ነገር ያላወቅሽ ብዙ ነገር መኖሩን ማወቅ ነው።